ከዛ እንዴት ነው ያሽ ውስጥ ያያጁ ነገር ስያዝ ያን የሆነ መኪና ቦታ ተደብቄ ነበር። ተደብቄ ወደ ሱፐር ማርኬት ወደ ሱቅ መዳም ልጅ ያዘሽ ቅመም ኮንትራት ከምትሰራበት ቤት ወታ ስታመልጣቸው አጋጣሚ ካርድ ልትገዛና ለሚቀበላቸው ልደውል ካርድ ፍለጋ በገባችበት ሱፐር ማርኬት የመዳሟ ልጅ እጅ ከፍንጅ ይዟታል። ውይ ምን ያህል ድንጋጤ ድንጋጤ ይሆን አስባችሁታል? እናንተ ለጠፉ አስባችሁ ከነሱ ለማምለጥ ሞክራችሁ እንደው በገዛ በልጇ ስትያዙ አስባችሁታል? አሰላሙ አሌይኩም ረመቱላ በረካቱ ውድ ና የተከበራችሁ እዴ ሳሊሀ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ውል ሰላም ነው። አልሐምድ ላ እንግዲህ ዛሬ አንድ እህታችን ከመዳም ስታመልጣት የመዳሟ ልጅ ደግሞ እዛው ስታመልጥ አምልጣቸውም ያው ካርድ ልትገዛ ወይም የሚቀበሏት ሰዎች ጋር ለመደወል ተቀበሉን ልትል ካርድ ልትገዛ ሱፐር ማርኬት በገባችበት የመዳሟ ልጅ ደግሞ እዛው ሱፐር ማርኬቱ ጋር ያገኛትና ይይዛታል። ፖሊስ ይመጣል። ፖሊስ ተጠርቶ እንግዲህ ወደ መክተብ ይወስዷታል። ደስ የሚለው ነገር ሴትየዋ ወዳው አላሳፈረቻትም፣ ወዳው ሌላም እርምጃ አልወሰደችም። ፖሊስ ጠራች፣ ከፖሊስ ጋር ተያይዘው ወደ መክተብ መለሷት ማለት ነው። ይህ ትልቅ ነገር ነው። ቪዲዮን የራሷን መልሼ ያስገባላችኋለሁ። ትሰሙታላችሁ ወይም ላሰማችሁና ትንሽ የኔንም ሀሳብ ምሰጣችሁ ይሆናል። ግን በሷ ቦታሁን የሳስበው አቤት ድንጋጤ፣ አቤት ድንጋጤ ድንጋጤ እስኪ እንዴት እንደጠፋች እንዴት ስታመልጥ እንዴት እንደያዛት፣ ሁሉንም ነገር ከራሷ አንደበት ስሙትና ከዛኔ ተመልሻ እመጣለሁ። ቪዲዮውን ተከታትለን እንመለስ። በምን ምክንያት ነው የጠፋሽው? የስንት ወር ነው የከለከሉሽ? የሶስት ወር ብር አልሰጥሽም። ሰጠኝ ብር ደግሞ ቢሮ ደውለሽ ነበር? እኛ ካሳውቀሽ ነበር። ቢሮ ደወልኩኝ። የሆነ ሰዓት ስደውል። ምን አሉሽ? ያኔ ምንም ምንም ሳታወሪ ዘጋሹ በአራት ከዛ አማራጭሽን መጥፋት አደረግሽ። ከዛ እንዴት ነው የተያዥ ውስጥ ስያዥ፣ ንገሪኝ። ስያዝ ያን የሆነ መኪና ቦታ ተደብቄ ነበር። ተደብቄ ወደ ሱፐርማርኬት፣ ወደ ሱቅ እየሄድኩኝ ስልክ አስደውል ወደ ያው ያሰርሽ ልጅ ያዘሽ። ከዛ ፖሊስ ላይ ተደወለ፣ ፖሊስ መጡ። ከዛ ፖሊስ ወሰዱ። ከዛ መልሰው የት ዐመቱሽ? መልሰው እዛኛው ቢሮ ወሰዱ። ሌላ ቢሮ ወሰዱሽ? ከዛ ወደዚህ ወደ መጣሽበት ቢሮ ዐመቱሽ። እንግዲህ እንደሰማችሁት ነው በሰዓቱ የነበረው ድንጋጤ። እንግዲህ ያው ሁላችሁም ትረዳላችሁ። ያው እሷ ሆን ብላ ወይ ስራ ለመቀያየር ምናምን ብላ አይደለም፣ እንደሰማችሁት፣ የሶስት ወር ደሞዝ ይዞባት ነው ስጡኝ ስጡኝ ስጡኝ ብላ በተደጋጋሚ ስጠይቃቸው፣ ነገር ግን እነሱ ያንን ደሞዝ ባለመስጠታቸው ምክንያት ስራ ለማቆምና ና ከነሱ ለማምለጥ ሙከራ ያደረገችው እንጂ እንደ አንዳንዶቹ የተሻለ ገንዘብ አገኛለሁ ወደ ውጭ ወጥቼ ሰራለሁ ከነሱ ጠፋል የሚለው ነገር ሳይሆን በቃ ደሞዝ አየቻቸው አየቻቸው አልሰጧትም። በተደጋጋሚ ደግሞ ቢሮ እንዲወስዳት እንደሰማችሁት ብጠይቅም ምንም ብትላቸው አልወሰዷትም። እንደገና በቢሮ ስልክ ስደውል ደግሞ እንደሰማችሁት ሌላ ሰው እንዳገኘው እንዳነሳው ተናግራለች። እና ከዛ በኋላ ያለው መፍትሄ ምንድን ነው መጥፋት ነበር። ስጠፋ ደግሞ አለሀላለውም። እንደ አጋጣሚ ሆኖ ደግሞ እዛ ውስጥ የገባችበት ካርድደት ገዛ የገባችበት በሱፐር ማርኬት የመዳም ልጅ ቆሞ እንግዲህ የመዳም ልጅ አሳዛት ማለት ነው። ደውለው ለፖሊስ ጣቢያ፣ ፖሊሶች ደግሞ ወደ ፖሊስ ጣቢያ ወስዶ ከዛ በኋላ ደግሞ እንግዲህ ወደ መክተም መልሷታል። እኔ ግን ደስ ነው ያለኝ። ምን ደስ እንዳለኝ ታውቃላችሁ? አንድ ሁለት ሶስቴ ጠይቃችሁ ረጅም አመት ዝም ብላችሁ ያለ ደሞዝ ከምትሰሩ የሆነ አማራጮችን የሆነ መፍትሄዎችን መፈለግ ጥሩ ነው አንደኛ ውሰዱኝ ስትባሉ ሲባሉ አልወሰዷትም እቺ ልጅ እዛ ጋር ስሰራላቸው ደግሞ ደሞዝ አልከፈሏትም ስለዚህ እቺ ልጅ ምን አደረገች በቃ ያላት መፍትሄ ባገኘችው አማራጭ ከሰዎቹ ማምለጥና መጥፋት ነው። እኔ ሀቂቀተን ደስ ብሎኛል። ምክንያቱም በተደጋጋሚ እየሰማን ያለ ነው። የአንዳንድ እህቶቻችንን ክስተት ታስታውሳላችሁ። ብዙ ጊዜ ይሄ የእሷ እንኳን ሶስት ወር ነው፣ ረጃጅም አመታት ስምንት አመት፣ ዘጠኝ አመት፣ አምስት አመት ከዛም በላይ ደሞዝ ስጡኝ ስሏቸው ሳይሰጧቸው ሲቀሩ ዝም ብለው እዛ የሚሰሩ ሰዎች አሉ። ወደ መክተብም አይደውሉም። መክተብ ቢደውሉ እራሱ አርፋችሁ ስሩ የሚሉ መክተብ እዛጋ የሚሰሩ ሰዎች አሉ። በቃ ዝም ብሎ እዛ ውስጥ ታሽገው ያለ ደሞዝ ያለምን ያለምን የሚያሰሯቸው አረቦች አሉ። ያለ ስልክ ማለት ነው፣ ስልክ የላቸውም። ኔ በቃ እዛ ዝም ብሎ እንዲሰሩ እድሜያቸውን እዛ እንዲጨርሱ ያለ ደሞዝ የሚያስፈጓቸው ሰዎች አሉ። ከነዚህ አስር እጥፍ ትሻላለች። አየቻቸው ሶስት ወር ሙሉ የሶስት ወር ደሞዝ አልሰጧትም ምን አደርገሽ አማራጯ ጥሏ መውጣት ማለት ነው እንደነዛ ስላልሆነች እኔ ደስ ብሎኛል ማለት እቺ ልጅ ጉልበቷን እዛ ጨርሰው ገንዘቧን ምናምን ሳይሉባት በሶስት ወር መሄድ ጀመረች እና ይኸው ዞሮ ዞሮ የምትፈልገው የነበረውን ወደ መክተብ መጧት ማለት ነው። መክተብ ደግሞ አሁን ማድረግ ያለበትን ነገር ያደርጋል። ስለዚህ ደሞዝ አልሰጧትም፣ ውሰዱኝ ስትላ አልወሰዷትም። ስለዚህ እሷ ምንም አይነት ጥፋት የለባትም። እኔ ደስ ብለኛለች። የሚጠፉት ግን የምቃወመው ስራ አገኛለሁ እዛ የተሻለ ስራ እሰራለሁ ብሎ ሚወጡ ሰዎች ያሳዝኑኛል። ምክንያቱም አሁን ላይ ሳውዲ አረቢያ ላይ ወጥቶ ውጭ የሚሰራ ሰው ስራ የለውም። ደግሞ አያጓጓ ያጓጓችሁ የውጭ ስራ እንዳያጓጓችሁ። ምክንያቱም ውጭ ስትወጡ የውጭ ስትሆኑ በጣም ብዙ ነገር አለ እናንተ ማታቁት ማለት ነው። እኛ የውጭ ሆነን የምንሰራ እኛ ስንነግራችሁ መስማት አለባችሁ። ጠለብ ከሆናችሁ በስነ ስራ ደሞዛችሁ የሚሰጧችሁ ከሆነ ጥሩ ሰዎች ከሆኑ አንገታችሁን ደፍታችሁ እዛ መስረት አለባችሁ የሀገሬ ልጆች። ለምን መሰላችሁ? ውጭ ስትወጡ ብዙ አይነት ነገር አለ። የቤት ክራይ በራሳችሁ ነው። ብዙ ኮስሞች የሚያስፈልጋችሁ ነገር እህልም ምግብ የምትበሉት ምናምን ከራሳችሁ ነው ስራ እስካላገኛችሁ ድረስ። ያ ደግሞ እንደ ኮንትራት እንዳላችሁ ስራ ላይ ይገኝ ይችላል። እነሱ በሚፈልጉ ሰዓት ያሰሯቸዋል፣ ከዛ በኋላ ያስወጣቸዋል። በምትወጡ ሰዓት የት ነው የምትሄዱት? ለተከራያችሁን ቤት ሄዳችሁ ትቀመጣላችሁ። የቤት ኪራይ አለ፣ የመብራት አለ፣ የውሃ አለ፣ ወዘተ ያ ያ ነገር ይጠብቃቸዋል። ስለዚህ ዞሮ ዞሮ ተቀማጭ ብትሆንላቸው እንኳን ከውጭ ከሚሰ በቃ ዞሮ ዞሮ ይወጣል ገንዘብ እና እነሱ ጋር ስትሆኑ፣ ኮንትራት ስትሆኑ ደግሞ ይሄን ያህል እንደ ውጭ እንደሚሰራ ሰው አታ እንትን አትሉም ወይ። ሊያሻብርቅላችሁ ይችላል። የተሻለ ደሞዝ እንዳለው ሊነግራችሁ ይችላል። ግን የሚያወጣው ወጪ ደግሞ በቃ ምን ልበላችሁ፣ የሚይዘው ገንዘብ የለም። ያወጣል፣ ያጠፋል እና በጣም ብዙ ወጪ ያለው። ስለዚህ አርፋችሁ ቁጭ በሉ። ስለዚህ ሰዎቹ ገንዘብ ከሰጧችሁ ጥሩ ቤት ካጋጠማችሁ እናንተ ባጠፉ እመክራለሁኝ። ጠዋሌ ስራ ነው ስራ መፍታት የለም። ሁለት ወር ኮንትራታችሁን ጨርሳችሁ ወደ ሀገራችሁ ትገባላችሁ። ስራ ፈታሁኝ፣ ኢጃዛ ቤት ቁጭ አልኩኝ፣ ኔት የለኝም፣ ማድሬሹ በቃ ቤት ክራ የለኝም ምናም ብላችሁ አትጨናነቁም። አንዳንዶቻቸው አላህ ያኔ ውስጣቸው ርህራሄ ያላቸው ኮስ የምትፈልጉት ነገር ሁሉ ከደሞሳችሁ ውጪ ይገዝላችኋል እና እንደዚህ አይነት መልካም ማዳሞችም ያጋጠማችሁ ሊኖሩ ይችላሉ። እና እናንተ እናንተ እንድትጠፉ አልመክራችሁም። ግን እንደዚህ አይነት ልጅስ ደሞዝ የሚከለክሉ ወደ መክተቡ ሰዱኝ ስትሉ ማይወስዷችሁ ከሆነ ምንም ምንም ያለ ማቅማማት ወደቢሮ ወደ ቢሮ ማይወስዷችሁ ከሆነ ምርጫችሁን መጥፋት አድርጉ። ይህን መክራችኋለሁ። ችግር ከደረሰባችሁ፣ ችግር የሚያደርሱባችሁ ከሆነ ደሞዝ የማይሰጧችሁ ከሆነ የሚደበድቧችሁ ከሆነ እንዳትቀመጡ ግን እናንተ እንደዚህ ቅድም እንዳልኳችሁ ስራ ገንዘብ ለማሻሻል ምናም ብላችሁ የምትወጡት እናንተ አርፋችሁ ስሩ። ችግር ካለባችሁ ግን እንዳትቀመጡ፣ ደሞዛችሁን እንዳትበሉ የሚከለክሏችሁ እንደዚች አይነት ነገር እንደዚህ አይነት እንደዚች አይነት ልጅ ችግር የሚያጋጥማችሁ ከሆነ መፍትሄው እንደዚህ አይነት መፍትሄ መፈለግ ነው። እና ውዶችዬ ይህ ነገር ለእናንተ ይጠቅማል ብዬ ነው ሼር ያደረግኩት። በተለይ በተለይ ኮንትራት የምትገኙ እህቶች ይህ ቪዲዮ ለእናንተ ይረዳችኋል። እና ስትጠፉ ደግሞ ራቅ ያለ ቦታ ያኔ እዛው እንደዚህ ካርድ መግዛት ምናምን ሳይሆን አካባቢው ሳይሆን፣ ራቅ ብላችሁ ሄዳችሁ በጣም አርቃችሁ ወይ በታክሲ ተሳፍራችሁ ወይ የተወሰነ አርቃችሁ ሄዳችሁ የምትገዙትን ነገር መግዛት አለባችሁ እንጂ እዛው ወዛው ከሆነማ ያው እንደዚች ልጅ ትሆናላችሁ። መራቅ አለባችሁ እላችኋለሁ። እና ውዶች የዛሬ ቆይታ ይሄን ይመስል ነበረ። እችን መረጃ ላካፍላችሁ ብዬ ነው ለጠለቦች ኮንትራት ላላችሁ ይጠቅማችኋልና ለና እናንተ ለአጋራችሁ ብዬ ነው። እና በሌላ ጊዜ ደግሞ በተሻለ ነገር በጥሩ ነገር ተመልሰን እስከምንመጣ ብያላችሁበት፣ ሰላም ሁሉልኝ። አሰላሙ አሌይኩም ወራህመቱላ ወበረካቱ።